ጠብቂያቸው ነበር ማለት አስመሳይ ሁላ ነጋዴ ሁላ ሲጀመር ማለት ነው። ሲጀመር ዩቱበሮች ያሉበት ቤቢ ሻወር ዩቱበሮች ያሉበት ጉዳይ እኔ ፌክ ነው የሚመስለኝ። ኦሪጂናሉ ቤቢ ሻወር ኦሪጂናሉ ጉዳይ የሆነ ፕሮግራም ቤተሰብ ሲኖርበት ነው ትክክለኛው። ወዳችሁም ጠርታችሁ ገባችሁ። ስለዚህ አንድ ልብስ አንድ ልብስ አንድ ልብስ አስለብሰ ማመጦ ምንድን ነው የደከመ ጎደለ። አንተ የገረመኝ ነገር በጣም ነው የሚያሳፍረው፣ በጣም ማለት ነው። ገባ አሁንም አልረፈደም። ሚስት ግን ሳትወልድ በፊት አስደስታል። ሰው ውስጥ ሀያየውም ውጭ ነው የሚያይልን። ኢቨን አንተ የምትሰራው ስራ ነው። ሰው ግን በሌላ አደል ስሎሃል። ሊስለም ይገባል። የምትሰራው ስራ የብልግና ስራ ነው። ኢቨን ብላ ብላ ብላ አልገላይ ትመጣለህ። ደስ ይለ ደስ ይለ ደግሞ መኪና ላይ ከሴት ጋር ይተላላስከት ትመጣለህ። ይሄ አይገባም። ይሄ ጥሩ አይደለም። ይሄ ኢቨን ሚስትን እስክትወልድ ድረስ እንኳን መቆጣ ነበርበት። እነማንነት ውብዬ ምናምን የሚባለው ሰላም ሰላም፣ ጋይስ እንኳን ደህና መጣችሁ። እኔ ልቀጥልላችሁ ማለት ነው። ከሷ በታች ማለት ነው ለማንኛውም ሁላችሁም ሰላም ብያለሁ። ሴት ናችሁ፣ እንደ ሴት ወግነት፣ እንደ ሴት ባህልነት ማለት ነው። አብርሃም ታደሰ ደግሞ አንተ ማለት ነው አያልቅብህ ማለት ነው። እኔ በአንተ መናገር ትቼው ነበር። ስምህ ለራሱ እንዴት አድርጌ ከጭንቅላቴ እንደማወጣው አላውቅም፣ እንዴት አድርጌ ድሌት እንደማደርገው ለራሱ ለፈጣሪ እየለመንኩ ነው። ገባክ ምክንያቱ የድሮ አብርሃም ስለሌለ በጣም ነው እንትን እያልኩ ያለው። ሁለተኛ ነገር ደግሞ ማለት ነው ለምንድን ነው እሷ በብረው አንተ የምትጨማለቅበት? እሷ በለፋችበት አንተ የምትጨማለቅበት ለምንድ ነው? ለምን? የታለ ሁለት ዓመት ሙሉ የተረገጠችበት ወርቅና ጨርቅ የማትሆንበት አንተ ምንድን ነው አንተ ለሌላ ሰው ስትቀይርበት ሚስት ማትቀየርበት ምንድን ነው ምክንያቱ? ለምንድን ነው ይሄ ነገር? ለምን እኔ ምክንያቱ ማወቅ እፈልጋለሁ። ሁለት ዓመት እንደ ሴት ልጅ ላይ እኔ ለምንድን ነው የምደባበቅልህ ሳታፈቅረ ካፍቅራኛለ ብለ ያመጣ ውሸቱ እየተደበቀልህ ለምንድን ነው ለምንድን ነው ሀቃ ማይወጣላት ለምንድን ነው እውነቱ ማይወጣላት ለምንድ ነው ሲ ሁልጊዜ እሷን እየተረገጠች የአንተ ፋሚልና የአንተ ሀገር ማሳደግ የፈለከው ለምን ዝሙት የራስ ገደል ያስገባ ያገባኝ እኔ ግን የምፈልገው ለምንድነው የእህቴ እምባ ሁልጊዜ እየተረገጠች አንድ ልብስ ለመቀየር የለ ተፈቀደ ለምን ለምንድን ነው ሲል እንዴ ለምን እንደው ልብስ የማትቀይረው ለምን? በራሷ ብር ማኪና ተገዛ እየተረገጸች ሁለት ዓመት ሙሉ ስትረገጽ ስትወቃት ካንዴ ሁለቴ ሁለት አይነት ማኪና ካንዴ ሁለቴ ቤት። ቆይ እሷ እሷ ለምን እንደው እንዴ ባሪያኔ እንደገዛሃት አንተ ሰውዬ ግን ጤና አለ? አሙራን በትክክል ይሰራል? ምንድን ነው ያረካት ልጅቷ ምን ይሆንክ ነው መጥፎ ን ለታዋጭ ተረግተሽ አውሪኝ። ለምንድነው ለምንድ ሁለት ዓመት የተረገጠችበት ማትረግጥበት? ለብሷ ለምንድነው እንደ ወርቅ ጨርቅ ማትለብስበት? ወርቅ ለብሶ ሲያንስባት ነው። ማንም ሴተኛ ዳሪ መጥታ በመኪና ስትለፈበት አንድ ቀን ለሚስጥ በራሷ መኪና ስታሽከረከራት አላየነን? ለምን ለምን? አንተ ማነክ? ምንድነህ? ትናንትና የነበርከው እንኳን አንገትና ዝር ማየት ያቃት እመቤትን እንዳንተ አይነት ግን ማለት ነው። እኔ እንጃ እንዳንተ አይነት ወንዶች ቢኖሩ በአንድ እሳት ላይ አቃጥለ መግደል ነው። እንዳንተ አይነት ደነዝ ማለት ነው። ለምን እመቤት ትጥላኝ? ብትጠላኝ ምንም መጨመር የሚቀነስ የለም። ምንድነው ችግሩ? ምንድነው ችግርህ? ምንድነው ፍላጎትህ? ለምንድነው ልጅቷ ሚዲያ እንድትጠላ? ልጅቷ ሚዲያ ከሚዲያ እንድትጠፋ ለምን ለምን ተፈለገ እንደዚህ አይነት ነገር?